ስሜ ደሳለኝ መሀመድ ይባላል። የዴይላይት አፕላይድ ቴክኖሎጂ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ነኝ። ዴይላይት አፕላይድ ቴክኖሎጂ በሜድሮክ ኢንቨስትመንት ግሩፕ ማኑፋክቸሪንግ ክላስተር ስር ከሚተዳደሩት አንዱ ተቋም ነው። ዴይላይት አፕላይድ ቴክኖሎጂ በዋነኝነት የምግብ ኢንዱስትሪ ዘርፉን በመደገፍ የምግብ ማሸያ ጣሳዎችን እና የመጠጥ ኢንዱስትሪ ዘርፉን በመደገፍ የቆርኪ ምርቶችን በማምረት ላይ የሚተዳደር ድርጅት ነው። በሰባተኛው ሀገራዊ በገቢዎች ሚኒስቴር እና በጉምሩክ ኮሚሽን በተዘጋጀው የእውቅና የታማኝ ግብር ከፋይና የሕግ ተገዥነት በሚለው ሽልማት ላይ በዘንድሮ በተከታታይ ለሶስተኛ ጊዜ የወርቅ ተሸላሚዎች ሆነናል። ይህንን ውጤት ማስመዝገብ የተቻለው ዴይላይት አፕላይድ ቴክኖሎጂስ እና በሜድሮክ ኢንቨስትመንት ግሩፕ እንትን በዋነኝነት የቄሳርን ለቄሳር የሚለውን መርህን ይዘን ግብርን በታማኝነት እና በህግ ተገዥነት በማድረግ ክፍያዎቻችንን በወቅቱና በጊዜ በመክፈል ያገኘነው ውጤት ነው። ለዚህም በከፍተኛ ተሳትፎ ሲያደርጉ የነበሩት የዴይላይት ቤተሰቦችን እንኳን ደስ አላችሁ እላለሁ። እንደዚሁም በሚድሮክ ኢንቨስትመንት ግሩፕ በሙሉ ለዚህ በተለያየ ደረጃ ለተሸለሙ ተሸላሚዎች በሙሉ እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ።